ይሄን መንጋ ለመፍጠር ግን ቀራንዮ ላይ መሞት ነበረበት። መልካም እረኛ ሆኖ መልካም እረኛ ሆኖ መሞቱ ትልቅ እረኛ ሆኖ ዛሬ ብዙ በጎች እንዲኖሩት በቅድሚያ ጌታችን ኢየሱስ ክርስቶስ እስከ ቁጥር ስድስት ድረስ ተናግሮት የነበረውን ምሳሌ መተርጎም ይጀምራል፣ ማመስጠር ይጀምራል። እንግዲህ የበጎች በረት አለ። የበጎች በር አለ። የበጎች እረኛ አለ። በረኛም አለ። ታዲያ እነዚህን እንዴት ነው በመንፈሳዊ ሐሳባቸው ምን ወክለው ነው የሚገለጡት የሚለውን ነገር ራሱ ምሳሌውን ያቀረበው ጌታ ኢየሱስ ክርስቶስ መተርጎም ይጀምራል። በቅድሚያ የተረጎመው ምንድን ነው? በሩን ነው እውነት እውነት እላችኋለሁ በማለት እኔ የበጎች በር ነኝ አለ። እንግዲህ በር መውጫ መግቢያ ነው ታውቃላችሁ። ከላይ እንደተገለጸው እውነተኛው እረኛ፣ የበጎቹ እረኛ የሚገባው በበሩ ነው። እኔ የበጎች በር ነኝ ይሄ በማስረገጫ ቃል ነው የተናገረው፣ እውነት እውነት እላችኋለሁ በሚለው የማስረገጫ ቃል ያ በር በበረኛው የሚታወቅ በጎቹ የሚያውቁት በር የሚገቡበት የሚወጡበት እረኛውም ራሱ የሚወጣበት የሚገባበት ነው። የታወቀ ነው። ግልጽ ነገር ነው። ሁልጊዜም አንድ ቤት ብትሄዱ ግቢ ያለው ቤት በሩ ቤት በኩል ነው ነው የሚባለው አይደል? በቃ በሩም ማንም ያውቀዋል ፊትለፊት በበሩ ነው ሰው መግባት የሚፈልገው በነዋሪዎቹ ሆነ እነሱ ሊጠይቁ በሚሄዱ ሰዎች በቃ ሰው በበር ነው የሚገባው የትም ቦታ መስሪያ ቤት ብትሄዱ ትምህርት ቤት ብትሄዱ በቃ በበር ነው በፊት ለፊት ነው በግልጽ መንገድ ነው ይታወቃል የታወቀ ነገር ነው በር ያቺው ስለ በር ስታስቡ እንዴ ለምሳሌ በሀገር ደረጃ የባህር በር ብለን እናስብ የንግዱን ዓለም ምን የሚያደርግ ነው? የሚያሳልጥ ነው። በዛው ነው የሚገባው የሚወጣው። ኤርፖርቶች ብንወስድ ወደ አንድ ሀገር ለመግባት ለመውጣት የታወቀ ነው። በቃ ያንን ነው የሚጠቀሙ። እግዚአብሔርና ሰው እንዲገናኙ ማለፍ ያለባቸው አንድ በር አለ ማለት ነው። እግዚአብሔርም ህዝቡን ሊጎበኝ ሲመጣ ሊባርክ ሲመጣ ሊያድን ሲመጣ የሚጠቀምበት እኛም ወደ እግዚአብሔር ደግሞ ልንገባ ልንሄድ ልናገኘው ስንፈልግ የምንጠቀምበት የመግቢያ በር አለ እና እዚህ ጋር የተያያዘው ከበጎቹ ጋር ነው። እኔ የበጎች በር ነኝ አለ። በጎቹ የሚጠቀሙበት በር ሆኖ ነው የቀረበው። እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ነገር ግን በጎቹ አልሰሟቸውም አለና፣ አሁን በሩ እኔ ነኝ አለና የበሩን አገልግሎት መግለጽ ይጀምራል። ቁጥር ዘጠኝ ላይ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም፣ መሰማሪያም ያገኛል። ሶስት ነገሮችን ያቀርብልናል። አንደኛው መዳን፣ ሁለተኛው ነጻነት ነው፣ ሶስተኛው ደግሞ መሰማሪያ ያገኛል። በደረጃ በምሳሌው ላይ ላይ ስንመለከት የምናገኘው የአይሁድን በረት በር ነው። ምንድን ነው የሚለው የራሱን በጎች በየስማቸው ጠርቶ ይወስዳቸዋል የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል ይላል ቁጥር አራት ላይ ከዛ ድምፁን ያውቃሉና ይከተሉታል ይላል። ስለዚህ በዚህ በቁጥር አራት ላይ በተገለጸው መሰረት በሩ ጥቅም ላይ የዋለው በጎቹን ለማውጣት ነው። በጎቹ አሁን የወጡበት በር ነው። ከዛ የሚያስገባበት ቦታ ሴት ነው ነው ጥያቄ። የሚያስገባበት ቦታ ግን በረት አይደለም፣ እረኛው ጋ የሚያደርስ በር ነው። በእረኛው ዙሪያ ወደ ተሰባሰበ መንጋ ውስጥ የሚወስድ ነው። ስለዚህ ከበረት የወጡ ሰዎች በአንድ እረኛ ወደሚመራ መንጋ ውስጥ ይቀላቀላሉ። ጉዞ እንደዚህ ነው። ስለዚህ እዚህ ቁጥር ላይ ያለው ቁጥር ዘጠኝ ላይ ያለው በሩ እኔ ነኝ ካለ በኋላ በእኔ የሚገባ ይድናል። የሚገባ ሲል ወደ ቅድሙ ወደ በረቱ የሚገባ ማለት አይደለም፣ ወደ መንጋው የሚገባ ማለት የመሲሁ ተከታዮች ወደሆኑት ሰዎች ወደሆኑበት ክልል አሁን እዛ ጋር ያለው ፐርሰን ነው። አያችሁ፣ እረኛ ነው ያለው። ሰዎቹ የበረት አጥር የላቸውም፣ ግን ያላቸው በጎቹ ያላቸው እረኛ ነው ያላቸው ሙሉን ለሙሉ ዲፔንድ የሚሆኑት ወይም የሚደገፉት ከበረቱ ባወጣቸው ፐርሰን ማንነት እረኛ ላይ እና እዛ ማህበር ውስጥ በእረኛው ዙሪያ ወደ ተሰባሰቡ በጎች ወዳሉ ማህበር ውስጥ የሚገባው በእርሱ በርነት ነው። ስለዚህ ያ ማህበር ከዚህኛው በረት ያልሆኑ ሌሎች በጎችም ጭምር የሚሳተፉበት የሚኖሩበት የእግዚአብሔር መንጋ ነው። እዛ መንጋ ውስጥ ለመቆጠር የመጀመሪያው አስፈላጊ ነገር ምንድን ነው? መዳን። ጌታ ኢየሱስ አሁን በሚመሰርተው ማህበር ውስጥ በበሩ በኩል የሚገባ ይድናል። ምን ማለት ነው? በቀደመው በረት ውስጥ የነበረው ሰው በቀደመው በረት ውስጥ የነበሩ በጎች የሕግ አጥር ቢኖራቸውም በእግዚአብሔር እይታ ውስጥ ሲታዩ ግን የዳኑ አልነበሩም ማለት ነው። ስራ የብሎ የሰራው ስራ ነው። እረኛው በረቱ ድረስ ሄዶ የራሱ የሆኑ በጎችን አውጥቶ ማስገባት አስፈልጎታል። ይህ ታስቦበት የተሰራው ለምንድን ነው? ከሕግ በታች የተደረገው ሰው በዚያ መዳን ስላልቻለ ስለዚህ አዲሱ የመግቢያ መንገድ የመግቢያ ብር፣ በቃ እግዚአብሔር ለዘመናት ወዳዘጋጀው ማለት ለዘላለም እንዲሆን ወዳዘጋጀው መንግስቱ ቤቱ ውስጥ በክርስቶስ ማንነት ወደሚመራው ማህበር ውስጥ ማስገባት ነው እቅዱ። ስለዚህ መዳን ነው ይሄ መዳን እንግዲህ ያው ከኃጢአተኝነት እና በኃጢአት ምክንያት ከመጣው ዘላለማዊ ፍርድ ከእግዚአብሔር ቁጣ መዳን እንዲሁም በዙሪያቸው ካለው ክፉ ዓለም መዳን አለ ከዚህ ካሮጌው ሰው መዳንም አለ ሙሉ በሙሉ ይሄ ሁሉም የሆነው በክርስቶስ ብቻ ነው በእኔ የሚገባ እርሱ ምን ይሆናል ይድናል በጣም የሚገርም ነገር ነው ብቸኛ በር ነው ስለዚህ በዚህ ክፍል የምንመለከተው ምንድን ነው በክርስቶስ ኢየሱስ ሲገባ ብቻ ከእግዚአብሔር ቁጣና ፍርድ መዳን ይቻላል። በዙሪያችን ካለው ሰይጣን ከሚገዛው ክፉ ዓለም መዳን ይቻላል። እንዲሁም ከለበስነው ሰውነት ከዚህ ወደ ታች ወደ ኃጢአት ከሚጎትተን ሰውነት መዳን እንችላለን ማለት ነው። ይሄ የመጀመሪያው በረከት ነው የምናገኘው በበሩ ስንገባ። ሁለተኛው ግን ነፃነት ነው። እሱ ምንድን ነው? ይገባል ይወጣል የሚል ነው። ይገባልም ይወጣልም በጣም ደስ የሚል ነው። በነፃነት ልንኖር ክርስቶስ ነፃነት አወጣን። በጣም ይገርም አሁን ብሉይ ኪዳንን ብትወስዱት እንዴት ነው ይህን ነፃነት ይሰጣል ብለን እንጠይቅስ፣ ወደ እግዚአብሔር ለምሳሌ ሲቀርቡ ሰዎች በድፍረት በነፃነት መቅረብ ይችላሉ። የሲና ተራራውን ያው የምናውቀው ነው። ፈራለሁ፣ እንቀጠቀጣለሁ እስከ ማለት ድረስ ደርሷል ሙሴ። እንኳን ማንም ሰው የተራራውን ጫፍ አይነካም። ግን መገናኛው ድንኳን እንኳን ራሷን ብንመለከት ዘሁልቁ 18 እንደሚነግረን እንዳይሞት ማንም ሰው ወደ መገናኛው ድንኳን አይቅረብ። ስለዚህ ወደ እግዚአብሔር ለመቅረብ ሕጉ ነፃነት አይሰጥም፣ ድፍረት አይሰጥም። ይሄ ብቻ አይደለም፣ ለመግባት ብቻ ሳይሆን ለመውጣትም ድፍረት አይሰጥም። አንድ አይሁዳዊ አሁን ከአህዛብ ጋር አብሮ መብላት ይችላል፣ ወደ አህዛብ መውጣት ይችላል። የመግባት የመውጣት ወደ እግዚአብሔርም ወደ ሰውም ለመሄድ ብዙ ገደብ አለ። አሁን በክርስቶስ ሲሆን ግን ወደ እግዚአብሔር ለመግባት ድፍረት እና መግባት አለን ተብሎ አክሰሱ ተከፍቷል። በመረቀለን በአዲስ እና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንገባ ዘንድ ድፍረት ስላለን፣ ስለዚህ መግባት ወደ እግዚአብሔር መቅረብ ድፍረት አለን። በክርስቶስ በሆን ጊዜ አውቶማቲካሊ በእግዚአብሔር ዘንድ እንገኛለን። ወደ ውጭ ወደ ማንኛውም ሰው ደግሞ ወጥተን ከሰው ሁሉ ጋራ ለመገናኘት በተለይ እግዚአብሔር የሆነውን መልካሙን የምስራች ይዘን ለመውጣት ነፃነቱ አለ። በመብል ሕግና በመሳሰሉት የሚያስር አይደለም። ስለዚህ አሁን በኢየሱስ በእግዚአብሔር መንግሥት በሚያስገባው በር በኢየሱስ በኩል የገባ ሰው የዳነ ሰው ቀጥሎ ነፃነት አለው። በቃ ነፃ ነው። ክርስቶስ ከሕግ በታች ተወለደ። ለምን ሲባል እንደ ልጆች እንሆን ዘንድ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ አንድ ላይ ነው የሚነበበው። ከሕግ በታች ያሉትን ዋጅቶ ልጆች ያደርግ ዘንድ ማለት እኮ ነው። ጌታ ኢየሱስ ክርስቶስ ወደ አይሁድ በረት የገባው ከሕግ በታች የተወለደበት ትልቁ ምክንያት እነሱን አውጥቶ ልጆች ማድረግ ነው። ዋጅቶ ነው እኮ ለዛ፣ ዋጅቶ ነው ልጆች የሚያደርገው። ልጆች ሲያደርግ ልጅ በአባቱ ፊት ሙሉ ነፃነት አለው፣ በቃ ስለዚህ ይወጣል፣ ይገባል፣ ነፃነት ያገኛል። የዳነ ሰው ቀጥሎስ መሰማሪያም ያገኛል ይላል። መሰማሪያ ማለት የሚበሉት ነገር፣ የሚግጡት ሳር ያገኛሉ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ እርሱን በተከተልን ጊዜ በእርሱ ሙሉ መንፈሳዊ ነፃነትን ከተቀዳጀን በኋላ ቀጣይ ጉዞ አለብን። የምድረ በዳ ጉዞ አለብን እና በዚ ውስጥ በርትተን እንድንቀጥል አገልግሎቶች አሉ፣ አምልኮ አለ፣ ወዘተ። ለዚህ ሁሉ ግን ጠንካሮች እንድንሆን እና ከእግዚአብሔር ጋር ያለን ነገር የበለጠ የበለጸገ እንዲሄድ ምግብ ያስፈልጋል። ክርስቲያናዊ ምግብ ጉልበት የሚሆን ነገር፣ አቅም የሚሆን ነገር ይህም የእግዚአብሔር ቃል ነው። የእግዚአብሔር ቃል በብዙ መንገድ ምግብ ተብሎ ተጠቅሷል። እንደ ወተት ተጠቅሷል፣ እንደ ማር ተጠቅሷል፣ እንደ እንጀራ ተጠቅሷል አይደል? በሌላ በኩል ጠንካራ ምግብ ተብለዋል ወዘተ። ስለዚህ መሰማሪያ ያገኛል። መሰማሪያ የሚለው ግን ሞር ከምግቡ በላይ ምግቡን የምናገኝበትን ስፍራ ያሳያል። በለመለመ መስክ ያሳድረኛል፣ በእረፍቱ ዘንድ ይመራኛል የተባለው እረኛ እና ይሄ መሰማሪያ እኔ ሌላ ማንም አይደለም። ማን ነው? በጌታ በኢየሱስ ክርስቶስም የምንሰበሰብበት ማህበር ነው። እውነት ነው። እዛ ቦታ ላይ ስንገኝ ከእግዚአብሔር የሆነ ነገር እንመገባለን በመጽሐፍ ቅዱስ ጥናት ቢሆን በእንደዚህ አይነት የትምህርት ጊዜ ቢሆን በወንጌል ስብከት በቃል አገልግሎት በመሳሰሉት ነገሮች አዎ እንሰማራለን ለበጎቹ የሚሆነውን መግቦት ጌታ ኢየሱስ ክርስቶስ በሰዓቱ ይሰጣል ይሄ ምንም ጥያቄ የሌለው ነገር ነው። ከዛ ከቁጥር አስር በሌባውና በእውነተኛ እረኛ መካከል ያለውን ልዩነት ያሳያል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ። እንግዲህ አሁን ካልነው ጋር የተያያዘ በበሩ የሚገባ የሚያገኛቸው ነገሮች ተነግረዋል። ይድናል፣ ይወጣል፣ ይገባል፣ ከዛ መሰማሪያ ያገኛል ተብሎ ታዲያስ ለዚህ ነው የመጣሁት። እኔ ህይወት እንዲሆንላቸው የመጀመሪያው ነገር እንዲሆን ሴኪዩር ማድረግ ነው፣ ህይወት ማግኘት ነው። ግን ማግኘት ብቻ ሳይሆን እንዲበዛ። አሁን ቀጥሎ ባሉት ከመዳን ቀጥሎ ምን ብለናል? ነፃነት። ከዛስ? መሰማሪያ ማግኘት፣ ብዙ መግቦቶችን መቀበል ብለናል። ይሄ የዛ ህይወት መብዛት ከአብና ከወልድ ጋር ህብረት የምናደርግበት መለኮታዊ ህይወት፣ እግዚአብሔርን በማወቅ የምንመላለስበት አዲስ ህይወት በየጊዜው እየበዛ ይሄዳል። ይሄ ህይወት ማብዛት ነው። ግን ሌባው ያ በአጥር ዘሎ የሚገባው እሱ ግን በቃ ተቃራኒ ነው። ሊያርድ ሊሰርቅ፣ ሊያጠፋ እንደዚህ ነው የሚመጣው። ከዛ አሁን ወደ እረኝነቱ ሲገባ እንዲሁም የበጎች እረኛ ብቻ ሳይሆን ከአንድ ጠባይ ጋር ራሱን ይገልጣል። ምን ይላል? መልካም እረኛ እኔ ነኝ ይላል። ይህን መልካም እረኛነቱን እንዴት ብሎ ነው የሚገልጸው? መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል፣ ተኩላም ይነጥቃቸዋል። ለምን ከዛ በጎቹንም ይበትናቸዋል ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛው ይሸሻል አለና መልሶ መልካም እረኛ እኔ ነኝ እያለ ይቀጥላል። የመልካሙ እረኛ መልካምነት የተገለጠው ለበጎቹ ከሚያደርገው ነገር አንጻር ነው። መልካምነቱ እንግዲህ ብዙ ነገር ያደርጋል፣ ብዙ ነገር ነው የሚያደርገው። ቅድም ያልናቸውም በበሩ ከገቡ በኋላ የሚገኙ ነገሮች ያደረገው እሱ ነው። መዳን በሱ ነው ነፃነት በሱ ነው። መሰማራት በሱ ነው። በአጠቃላይ ህይወት ማግኘት፣ ህይወት ማብዛት የእሱ ስራ ነው። እነዚህ ሁሉ መልካምነቱን ይገልጣሉ። ግን ለእነዚህ ሁሉ ነገሮች መገኘት ቁልፍ የሆነው ነገር ምንድን ነው ሲባል ነፍሱን ስለ በጎቹ ያኖራል የሚለው ይሄ፣ በተጨባጭ ታይቷል። ዮሐንስ 18 ላይ የምታውቁት ነው። እኔን ትፈልጉ እንደሆነ እነዚህ ይሄዱ ተዋቸው። ከዛ በኋላ እራሱን ሰጣቸው። ስለዚህ መልካም እረኛ ነፍሱን ስለ በጎቹ ያኖራል፤ በተግባር መጨረሻ ላይ እንደዛ አድርጎ አሳይቷል። የመልካም እረኛነቱን መገለጫ በአንድ ወቅት መልካም እረኛ ሆኖ ነፍሱን ስለ ኃጢአታችን የሰጠው እርሱ ዛሬ ትልቅ እረኛ ሆኖ በሰማይ ይመለከተናል። በዚህ ሰዓት ያሰማራን እሱ ነው። ይህን ቃል የሚልክልን እሱ ነው። የሚያስፈልገንን የምድረ በዳ መግቦት እየሰጠ ያለው እሱ ነው። ወንጌል እየተሰበከ ሰዎች ሕይወት እያገኙ ያሉት በእርሱ ነው። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ለበጎቹ ያኖራል። እረኛ ያልሆነው ሙያተኛው ግን ምንድን ነው የሚያደርገው? እንግዲህ እዚህ ጋር የኢየሱስ ተቃራኒ የሆነ እንደዚህ እረኛ ያልሆነ ተብሎ በሚገለጽበት ጊዜ ሁሌም የሚወስደን ማጋ ነው የክርስቶስ ተቃዋሚው ነው። እኔ ክርስቶስ ነኝ ብሎ በእስራኤል ላይ የሚመጣ እረኛ ነኝ የሚል አካል አለ። እርሱ ቅጥረኛ ነው፣ ሙያተኛ ነው፣ ሙያተኛ ነው። የሮሙ አለቃ ሙያተኛ ነው እና እውነት ነው ተኩላ በመጣ ጊዜ ትቶ ይሸሻል እንደተባለው የደቡብ ንጉሥ ሲመጣበት ያው የምናውቀው ነው፣ ትንቢት ትምህርት ስንማር አይደል፣ ጥሎ ወደ ሮም ነው የሚሸሸው። ይሄ በመጀመሪያ ከክርስቶስ ጋር ቀጥተኛ ተቃራኒ የሆነ ሌላ ሙያተኛ እረኛ ለማቅረብ ያህል፣ በየትኛውም የሙያተኛ እረኛ ገጽታ ውስጥ ያሉት ጠባዮች እዚህ ጋር ተገልጠዋል በተለይ ቁጥር 13 ላይ ሙያተኛ ያረኛ ለበጎቹ ስለማይገደው ሙያተኛው ይሸሻል ይላል። ከኋላ ደግሞ ተኩላ ሲመጣ ባየ ጊዜ ትቶ ይሸሻል፣ ተኩላም ይነጥቃቸዋል፣ በጎቹም ይበትናቸዋል ይላል። አደጋው በጎቹ ላይ ያለው የተኩላ አደጋ አለ። በዛ ሰዓት ላይ ነው የሚለየው። ይሸሻል፣ እሱ ራሱን ለማትረፍ ለበጎቹ አይገደውም። ምክንያቱም እሱ ለገንዘብ ነው እዛ ያለው፣ በጎቹ የራሱ አይደሉም። ስለዚህ በጎቹም ተኩላ ይነጥቀዋል፣ ከዛ በጎቹ ይበትናቸዋል። ሐዋርያው ጳውሎስ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች ይመጣሉ። ስለዚህ እነዚህ ተኩላ የሚባሉት ነገሮች የሐሰት አስተማሪዎች እንደሆኑ በዛ እናውቃለን። በዚህ ሁኔታ ውስጥ ስትመለከቱት እስካሁን ድረስ በክርስትና ዓለም ያለውን መበተን፣ መከፋፈል በምናይበት ጊዜ በተለይ የሙያተኛ እረኞች የስራ ውጤት መሆኑ ነው የምንረዳው። ለተኩላው መንገድ ሰጠ፣ ሰይጣን እድል አገኘ፣ በተለያየ መንገድ ገባ፣ የሐሰት ትምህርቶች ገቡ እና ችግሮቹ አሁን ወዳለው ደረጃ ደረሱ ማለት ነው። ግን መልካም እረኛ እኔ ነኝ አለ። ሁልጊዜ ራሱን ነው የሚያቀርብል። መልካም እረኛ እኔ ነኝ አለና ከሱ ጋር ያለ ግንኙነትን ይገልጻል። ስለዚህ በጎቹ ከእሱ ጋር ያላቸው ግንኙነት፣ እሱም ከበጎቹ ጋር ያለው ግንኙነት የመልካም እረኛ መገለጫዎች ምን ምን እንደሆኑ ይናገራል። አብ እንደሚያውቀኝ እኔም አብ እንደማውቀው የራሴን በጎች አውቃለሁ። መጀመሪያ ማወቅ በጎችን አውቃለሁ። ጌታ ለእርሱ የሆኑትን ያውቃል። በተለይ በዚህ ዘመን በተለይ በዚህ ዘመን ሁሉ ነገር ድብልቅልቅልቅ ባለበት ዘመን እውነተኛ ማኝና ያፋ ማኝ በተቀላቀለበት ዘመን እውነተኛ ትምህርት፣ የሐሰት ትምህርት ሁሉም ነገር አንድ ላይ በቃ ተደበላልቆ ሁሉ ነገር ግራ በገባበት መላቅጦ በጠፋበት በዚህ ዘመን እንዴት ነው? የጌታ የሆነው ማን ነው ሲባል፣ በጎቼን አውቃለሁ። ደግሞ ደስ የሚለው በጎቹን የሚያውቀው ምን ያህል ነው? አብ እኔን የሚያውቀኝን ያህል እንደ አብ እንደሚያውቀኝ በጎቼን አውቃለሁ። ስለዚህ ምንም አይነት ዝንፍ የሚል ነገር የለም በሱ ዘንድ ጌታ ለእርሱ የሆኑትን ያውቃል። ስለዚህ እንረጋጋለን፣ በሱ እውቀት ላይ ስንመሰረት ማለት ነው። ግን ደስ የሚለው የራሴን በጎች አውቃለሁ ካለ በኋላ የራሴን በጎች ያውቃሉ። በቃ ይሄ አለ፣ ግንኙነቱ ሪአክሽኑ አለ። የሚያውቀን ሰዎች እሱን እናውቀዋለን፣ በቃ እንተዋወቃለን መንገድ ላይ እንገናኛለን። ስሜታችን አንድ ነው። ቴስቱን እናውቀዋለን፣ ድምፁን እናውቀዋለን። ባለፈው ተነጋግረን ነፍሴን ስለ በጎች አኖራለሁ፣ ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነሱን ደግሞ ላመጣ ይገባኛል አለ። አሁን ደግሞ እቅዱን ይናገራል። በመጀመሪያ ከእስራኤል በረት ስለሆኑት ነው ሲናገር የነበረው። ስለ እነርሱም ደግሞ ነፍሴን አኖራለሁ አለ። ከሞተ በኋላ ደግሞ አድርጎ ትልቅ እረኛ ሆኖ ሰማይ ላይ ከተቀመጠ በኋላ ደግሞ ሌሎች በጎች አሉኝ፣ እነሱን ላመጣ ይገባኛላል። እዚህ ዮሐንስ 17 ላይ ስትመለከቱ ምን አለ? ለሐዋርያት በሚናገርበት ጊዜ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለ፣ ምንም አለ ስለ ሐዋርያት እየለመነ ነው። ግን ስለ እነዚህ ስለ ሐዋርያት፣ ስለ ደቀ መዛሙርቱ፣ ስለ እነዚህኞቹ ከእስራኤል ስለሆኑት በጎች ብቻ አልለምንም፣ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ። ሐዋርያት ሄደው የሚሰብኳቸው ቃሉን የሚነግሯቸው ሰዎች ከዛ የተነሳ የሚያምኑ አሉ። ሌሎች በጎች አሉት፣ ስለ እነርሱም ነው የዮሐንስ 17 ጸሎት የተጸለየው ወደፊት ገና ስለሚመጡት ማለት ስለዚህ ሐዋርያትን በመጠቀም ሌሎቹን በጎች ያመጣ ምዕራፍ 15 ላይ በተደረገው የሐዋርያት ስብሰባ ጴጥሮስ የተናገረውን ደግሞ ስንመለከት ቁጥር ስምንት ከቁጥር ሰባት ከብዙ ክርክርም በኋላ ጴጥሮስ ተነስቶ እንዲህ አላቸው ይልና ወንድሞች አሕዛብ ከአፌ የወንጌልን ቃል ሰምተው ያምኑ ዘንድ እግዚአብሔር በመጀመሪያ ዘመን ከእናንተ እኔን እንደመረጠኝ ታውቃላችሁ ይላል ስለዚህ አሕዛብ ወደ መንጋው እንዲቀላቀሉ ቀጥታ ማለት ነው እንዲቀላቀሉም ጌታ በሐዋርያት አማካኝነት ሥራ ሰርቶ እዚህ ጋር ስሙት ምን እንደሚል ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ አይገባኛል። ከዛ ድምጼን ይሰማሉ፣ ልክ እንደነዛኞቹ ከዛ አንድ መንጋ ይሆናሉ። ቀጥታ ነው የሚመጡት። በእረኛው አለበት ጋር ሲመጡ ነው መንጋ የሚሆኑት፣ እረኛውም አንድ። ክብር ለእግዚአብሔር ይሁን። ለዚህ መሰረት የሚሆነው ነው 17 እና 18 ላይ ያለው ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል። በቃ ይሄን ሁሉ ነገር በተግባር ሰው ሆኖ በተግባር ለማዋል ጌታ ኢየሱስ ክርስቶስ ለሞት ያውም ለመስቀል ሞት ታዟል። ስለዚህ የእግዚአብሔርን ዘላለማዊ እቅድ በሰውነቱ ፈጽሟልና፣ ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። አይሁድ አይወስዷትም፣ ጲላጦስ፣ ሄሮድስ፣ ቀያፋ አይወስዷትም ማንም አይወስዳትም። ላኖራት ሥልጣን አለኝ፣ ደግሞም ላነሳት ሥልጣን አለኝ። ይችን ትእዛዝ ከአባቴ ተቀበልኩ። ስለዚህ በጎቹን በአዲሱ መንጋ ውስጥ እንዲመጡ ከእስራኤል በረትም ይሁን አሕዛብ ካሉበት ስፍራ መተው አንድ መንጋ እንዲሆኑ መሰረት የሆነው ምንድነው? ሞቱ ነው። እዚህ ላይ የክርስቶስን ሞት ሁለተኛ ገጽታ እናያለን። አሁን ብዙ ጊዜ በየግል ለመዳናችን ነው የክርስቶስን ሞት የምንጠቀምበት። ይሄ ጥሩ ነው፣ ግን ለቤተ ክርስቲያንም ሞቷል። ስለ እርሷ ራሱን አሳልፎ ሰጠ የሚል ኤፌሶን አምስት ላይ እናነባለን። ይሄም እንደዛ ነው። ስለዚህ ካረገ በኋላ በእግዚአብሔር ቀኝ ተቀምጦ ባለበት በአሁኑ ዘመን አንድ መንጋ ፈጥሯል ጌታ ኢየሱስ ክርስቶስ። ይህን መንጋ ለመፍጠር ግን ቀራንዮ ላይ መሞት ነበረበት። መልካም እረኛ ሆኖ መልካም እረኛ ሆኖ መሞቱ ትልቅ እረኛ ሆኖ ዛሬ ብዙ በጎች እንዲኖሩት አድርጎታል። እግዚአብሔር የተባረከ